መሳት ይችላሉ። አግኝቻቸው ከታዋቂዎች ከለዳልቻ ጋር ዳልቻ ታዋቂ ነው እንዴ? መንሱር የታወቀው እስር ቤት እኮ ነው ያለው። ጠየቅሽው? እኔ ምን አስጠየቅ ጆንዳኔ ዳንኤልም አልጠየቅኩት እንኳን እሱ እኔ ምን አገባኝ። አዲስ አበባ ልጅ ጆንዳኔ ዳንኤል አልጠየቅኩ። እሱን ልጠይቅ የምሄደው እስር ቤት የኦሮሞ ልጆች እንዳይ እንትን እንዳይሉ ስሜታቸው እንዳይጎዳ ሆቴል ቁጭ ብሎ እየተቀለበ ነው? እስር ቤት ነው ያለው። የምን አባሽ ሆቴል ነው ያለው? እስር ቤት ህዝብ እንደ ህዝብ ተሳልሞ የለም መለቀቅ። የምን ሬስቶራንት፣ የምን ሆቴል? እስር ቤት ነው ያለው። ዳልቻ ከጆን ዳንኤል ጋር እንትን ፀሐይ እየሞቁ እስር ቤት ናቸው ተላለ። እንዴት ወጣት ነው የምትመጪው ግን እያደሽ የምትመጪው ነገር ውሻ መቻባ አንተ አይጥ ማለት ነው። ስራ ቢኑር ማለት እነ ጂጂ ተቀናን ሰው ነው። አንቺ ምን እያገኘሽ ነው እንደዚህ? እሷ ሰው ናት። ይሄ ክዬ አሁን ከሰው ትፈጠራለች? ይቺ ደነዝ ማለት ነው። ጉፋያ የመሰለች ከነ ልጇ እታወቃለሁ ብላ መከራዋን የምትጋጋጥ ጉፋያ። ስሚ ግን እንትና ፋኒ ግን ይህን ያህል ዘመን ያንን ፊት መሸከሙ አላሳዘነሽም? የኔ ጌታ እሱማ ፍዳውን። ከሷ እኮ ቀጠናውን ግን፣ የታባቷ ሰራተኛው አረጋት። የልጁ ፓምፐርስ ቀያሪ ጣባየ፣ የታባቷ የፋኒ ሰራተኛ ጉፋየ፣ የታባቷ በመዝናኛዋ ዘመን እልህ ይዟት እኮ አገልጋይ ነች። አንተ እልህ ይዟት ፓምፐርስ ቀያሪ። እኔ የልጅ ልጅ ሲጮህ ሰማ እንዳላለች ፋኒ። የኔ ጌታ ሰራተኛ ቀጠራት? የታባቷ ሷለየቀየርች እኮ አንተ ምግብ ስጭኝ ይላሉ። አንድ አፕል ያለው እኔ ልበላ ነው ትላለች። ይህንን አሁን ለመንግስት እናስረክባለን። ሪከርድ አድርገናል። በረከሰ አፕል ለንደን እኮ ልኳስ። ወይኔ ልጆቹ በልተው ነው የለንደን ልጆች በልተውልን በማህበር ቤቱን አፕል ሁሉ ገዝተህ ትመጣለህ ልጆችህ ከበሉልህ የለም አንተ ቀለብ ይስፈርልና አለች እቺ ማካፋቸው ሁሉ የወጣች የምትበላ ነው የሚመስለኝ አረቺ የጻን ልጅ ምግብ በቃኝ ብለው ሲሉ እሷ ናት የምትበላው ግማሹን የጻን ልጅ ምግብ ራሱ ትበላለች አፈር ተብላ ይሄም አሁን እዚህ እኛም ሪከርድ ሪከርድ ሪከርድ አድርገን አስቀምጠናል ለመንግስት የምናስረክበው ብዙ ነገር አለ እንዲህ ማስረከብ አለባችሁ አፕል በጀርመን አፕል አፕል ለኔ ነው፣ አንድ ነው ያለው ትላለች። ስድስቱ ፍሬ እኮ ሁለት ዩሮ ነው የሚሸጠው። ምን ሆና ነው እንደዚህ? ልጆቹም ሆዳም ነገር ናቸው። ለራሴ ነው ያለችው። እንደ አንድ አፕል ነው ያለው ለራሴ ነው አንተ አፈራንባቷ ትምላለ ሁለት ክፍላ ተሰጣቸው ከሌላቸው እንኳን ልበላ ነው ልበላ ነው አለቻቸው። ኖ ኖ ኖ ኖ ዲስ ኢስ ማይን። ጀርመን ሀገር ቁጭ ብለ ልጅ ጀርመነኛ ስለማችል ልጆቹ በዚች በተሰባበረን ጊዜኛ ነው የምታወራቸው። አይታታን ዚስ ሚስ ሚ ምን እያለች ዚስ እንዲ ልጆች ከሰሙ ይከሷታል ወዬ ኪራዬ ባለ ከበሩ እኔ ውድ ሰላም ነህልኝ አንቺ ግን የፈረሱን ውበት እንዴት እንዳየሽው ገርሞኛል እውነት እኔ ቅድም ስታወሪ እኮ እያየሁት ነበር ፈረሱ እንዴ ከልጅቷ ይሄ የጉማር ነው ምንድን ነው ላይ ዛሬ ይቻለ ለሬቻ የሚመረጡ ሰዎች ሲፈለጉ የልጅቷን ፈረስ አፈላልገው ይፈልጋል እሬቻ ተብሎ እሷ አልተመረጠችም ፈረሱ ተመረጠ

የፈለገ ልጅ እንኳን ቆንጆ፣ የእሷ ልጅ አይታታል። ስትስቅ እኮ የአህያ ውርንጭላ ነው የምትመስለው። ሽንት የሚጠጣ በግ ታውቂያቸዋለሽ? በግተረ ልጅ ሰይጣን ይላት ግን ባገድ ልጅ ቆንጆ ናት አይደለችም? የውሻ ውርንጭላ ነው የምትመስለው። ተሰብስበሽ ቁጭ በይ። ቲክቶክ ላይ የፈረደበት ግንጥል ፋራ አለ ደግሞ። ሰማህ ጃፒ አራት ሰዎች ስማቸውን በውስጥ ነግርሃለሁ። ከአርባ በላይ እንትን ያላቸው እንደዚህ ምንድን ነው ሌብል ያላቸው ጸበል እየተጠመቁ ጊፍተሮች፣ የድሮ ጊፍተሮች ጸበል ነው የምታ ያ ምን እንደ ምን እንዳደነዘዛቸው አይታወቅም። እንዳለ አሁን አንድ አበባ ማለት ጀመሩ። አርባ ሌብል ይዘ ራሳቸው ጊፍት መጫወት ጀመሩ አሉ። ጊፍት ጊፍተሮች ራሳቸው ጌም ጫወት አሉ አሉ። አንድ አበባ ውጭት በእነዚያውን ኃጢአት አንቺ አትጠየቂም። አንቺ ለአንቺ ሰጥ እኔ ፈቀኝ የለም። ማንም አባኔ ልከሰኝ አችልም። የሰጠውን እንሂድ እናጠይቅ። እዙ እየተጠ በእግዚአብሔር ዘንድ ራሱ ተጠያቂዎች አሉ በብዜር ዘንድ ሀያ ሰላሳ ስምንት ምናምን የደረሽ አርባ ስትገቢ፣ ጸበል ነው የምትገቢው። ተጠንቀቂ እያንዳንድሽ ማንምነሪካርዳ አይቼ ጉቺን ጠርቻታለሁ ትያለሽ። አሁን ያ ፊት ሰርግሽ ላይ ሊቀርብ ነው። ጉቺ በምን ቪዛ ነው የምትመጣው እኔ ሰርግ ላይ? ኧረ ቪዛ አታገኝም ነው ያልኩት። ምን አባ ጉቺ ምን ይወጣላታል? ዐይኗስ ቢሆን ቦግ ቦግ ያለ የራስ ሥርዓት ያዝ። ጉቺ ባለፈው ከበርዝደይ ጠርታቸው ማን ነው እንትና ማን ነው ሙማየታየው አልነበረሽማ? ዲቦራ ዲቦራ በርዝደይ ላይ ተጠርተው ጉቺ ናት። አትሊስት እንደው ትንሽም እንኳን ሞቅብ ላይ መጣችሁ እንዳለ እኮ ሰልቫጅ የመሰለ ለብሰው። አንቺ መርከብ ላይ አላየሽም እንዴ ሮሚ? መርከብ ላይ እንትን ምንድነው የሚባለው ፕሮግራም አድርገው ስትደንስ አላየሽም እንዴ? የሚደንሱ ደግሞ በትከሻ ነው፣ በቂጣቸው ነው የሚደንሱ በሆናቸው ነው። እ እኔ ቂጥ ነው ሲንቀሳቀስ ማየው የእነሱ ቦርቻቸውን እንዳትረካ። ዲዮል ጉቺን ነክተህ እንትን ስሜትህን ልትወጣ ጉቺ ላይ ከሆነ ነግሬሃለሁ። ግን የዱባይ ልጆች እኔ ዱባይ መጥቻ አራት ጊዜ አይቻለሁ። ሞል ላይ እንደውም አረቦች ገንዘብ ያወጣሉ ተብሎ ከለንደን በበለጠ እናንተ ጋር ልብስ አለ ልብስ አመራረጥ እማችሉ ከሆነ እኔ በቅርብ እመጣለሁ፣ ልብስ አጋዛችኋለሁ። አንዳንድ ቀን እየሰጠው ምን አባታችሁ ነው፣ አስተካክላችሁ አትገዙም? እንደ ሞሉ እንዳለ ልብስ አይደል እንደ የሚያማምር ልብስ ንኪ፣ ሮሚ፣ በእውነት ምንም ነገር አለባበስ አይችሉም። አንቺ ሁሉ ነገርሽ ከሀገር ቤት ነው፣ ሜድን ኢትዮጵያ ነው። ምት የሆነ ገስ ሚል ቲሸርት አድርገሽ ሜድን ኢትዮጵያ ይላል፣ እያሰራሽ ነው። አንተ ውሻ ማለት ነው አንተ አይተህ ማለት ነው። ስራ እኔንማ ማን አባሽ ከእኔ ከሮማን ጋር ማንማ አባሽ መወዳደር። አንቺ ቢጃባሽ ራሱ ልዩ እኮ ሮሚ መጣች፣ ሰመር መጣ ነው የሚባለው። ለአለባበስ የት አባሽ አሳይሽ ያለው ለእያንዳንድሽ። እኔ ለበስኩትን ሄደሽ ገዝተሽ ብትለብሽ ግን መስቃ ያስፈልጋል ለመልበስ ቁመና ያስፈልጋል። የብዙዎቻችሁ የአንዳንዶቹ እኮ እግራችሁ ሰንደል ታፋ ቀጭን፣ ወይ ወገባችሁ ደግሞ አማረ ስትል አራት ማዕዘን። እኔ መጥኖ እንትን ብሎ የሰጠኝ ነው። አሁን ትንሽ ወፍር ያለው እዛ ኢትዮጵያ ቡሌ በልቼ እርጅናው ይዟት ነው። እርጅናው ማናባህል ነው፣ እርጅና ምን ትለዋለህ? እርጅና ስርዓት ይኖር እኔ ሮሚ ድሮ እኮ በቃ ፏ ነበር እምትይው። አሁን ቶሎ ቱግ ማለት ጀመርሽ። እቁብ እየጣልሽ ነው አሉ እኮ። ማን? እኔ ሳልጥል ቀርቼ እኮ አላውቅም። ጉራጌ እኮ ነኝ። እቁብ ሰብሳቢ ነበር እኮ። አሁን እቁብ ጣይ ሆኛለሁ። ሳረጅ እንዳረሳ ብዬ ማለት ነው። እንዴት ጣይ ማለት አንቺ? ሌላ ሰው ነው የሚሰበስበው። ሌላ ሰው አሁን ያልሰበስብ እቁብ ሰብሳቢ እኮ የአንዱ ዕጣ በነጻ ነው። ይበለው። ውሸት አረ፣ ምንም አታገኝም እንደው እራስህ የፈለግከው ሰዓት እቁቡ መውሰድ ትችላለ። ከዛ በተረፈ ይቁቡ ሲያልቅ ተሰብስበ አንድ ቀን ትበላል። እኔ ያለ እቁብ ልኖር አልችልም። እቁብ ሁሌ ነው የምጥለው? ሰውን ሰው ያደረገው ቁብ ነው ብሏል ጉራጌ። እስኪ እኛን አሁን ምከሪን፣ እንዴት ነው መለወጥ የምንችለው እዚህ ሚዲያ ላይ ያለን ሰዎች? ምን ጀርመን ሀገር ይሄ የጣሳቂያለምን የጣሳ ጠጅ ያለ ቢራ እያለ ምን ትቀየራላችሁ ምን አለ ጀርመን ሀገር ዱርየውም እኛ ጋ ገባ እኮ እንኳን ሰላም ገባ በልኝ። በናት አገኘሹ ደውሎልኝ ነበር። አገኘዋለሁ እንትናም እንትናም ከጀርመን እኛ ጋ ገባ። ዊ ስማሚ ማን ነበረ ቶ በቃ ይሁን፣ ፋኖ ነው ገብቷል። ኤኒዌይ ጀርመን ሀገር እንትናም ባገኘሁት ስለ ጀርመን የሚከራከረው እሱ በሳቅ ነው እኮ የሚገለኝ። ስለ ጀርመን ሲከራከር እንደ አዲስ አበባ ልጅ የጨርቆስ ልጅ ስሙ ማን ነበረ? እሱ ቆንጆ ስራ ነው የሚሰራው። ጀርመንም በጣም ነው የሚወደው። ና አንቺም ተንከባለሽ እንዳትመጪ ስለው ይናደዳል። ከመጣን ጠብቃለን ስለው ሀበሻ ቴንኪዩ ያቁታል። ሆላቸው እዚህ ቲክቶክ ላይ እኮ ሀበሻ ሀበሻ አለ ጀርመን ቋሚ ጠበር። አሁን ጓደኛ መጣ እንዴ ልትሆን ነው ብዬ ቆ ያበሽቋለሁ ፈልጌ ላይፍ ሲገባ ጠብቄ። እንግሊዝ ግን ምን አለ? ሁሉም ሰው ወደ እንግላንድ የሚሄደው ለምንድን ነው? እንግላንድ ያው ሰክለ ወንዶቹ ሰክረው ሲበሳበሱ እስር ቤት ይገባሉ አርፈው ካልተቀመጡ እንግሊዝ ሀገር። ምንድን ነው መለወጥ ከፈለግ ከምትለወጥበት ሀገር ነው ስራህን አንገትን ደፍተ ስራህን ሰርተ ለራስ የሆነ ነገር የምታረግበት ሀገር ነው፣ የምትቀየርበት ሀገር ነው። ለልጆች ቆንጆ እንክብካቤ ያለ ልጅ ላላቸው። ለራስ ከሆነ ደግሞ ያው ቀንበላ ነው ታቃለ። የምትሰራው እንደ መጀመሪያ ስትመጣ እኮ ኮንስትራክሽን ነው ወንዶቹ የሚሰሩት። ሌላ እኮ የተለወጠ ተንደላቀሽ ምናምን አይደለም። ድንጋይሽን እየተሸከምሽ ነው የምትኖሪው። ምንም ይሄኔ የንትን ስራ አለ፣ የንትን ስራ የለም። አራበሽ ገና አዲስ እንደመጣ ኮንስትራክሽን ነው የሚሰራው። ከዛ ቀስ ብለህ መንጃ ፈቃድህን እያወጣህ ታክሲ የታክሲ መስራት እድል ሊገጥም ይችላል። በብዛትም ታክሲ ስለሚሰሩ። አይ ግን ዋናው ወረቀት